ድሬቲዩብ ሚዲያ በዛሬው የማለዳ የዜና አወጃው የኢትዮ ምህዳር ጋዜጣ ዋና አዘጋጅ ታሰረ። ኢህአዴግ እንደ ገዢ ፓርቲ በጥልቀት የመታደስ እንቅስቃሴውን እስከ ቀበሌ ሊያወርደው ይገባል ተባለ። በኦሮሚያ ክልል የሚገኙ የልማት ተነሺዎችን የተመለከተ ጥናት እየተካሄደ እንደሚገኝ ተነገረ። ፌዴሬሽኑ ባለፉት አራት ዓመታት 337 ሜዳሊያዎችን አስገኝቻለሁ አለም ይሉትን ሁነኛ ወሬዎች የሚያስቃኘን ይሆናል። የሳምንታዊው ኢትዮ ምህዳር ጋዜጣ ዋና አዘጋጅ ጌታቸው ወርቁ በቀረበበት የስም ማጥፋት ወንጀል ክስ ጥፋተኛ በመባሉ ታስሯል። ጌታቸው ጥፋተኛ የተባለው በግንቦት 2007 ዓ ም በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የመንበረ ፓትርያርክ ቅድስት ማርያም ገዳምን አስመልክቶ በጋዜጣው ላይ ባሳተመው ጽሑፍ ምክንያት ነው። የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ስድስተኛ ወንጀል ችሎት ትላንት በኋላው ችሎት የኢትዮ ምህዳር ጋዜጣ ዋና አዘጋጅ ጌታቸው ወርቁን ጥፋተኛ ያለው የቀረበበትን ክስ በበቂ ሁኔታ አላስተባበለም በማለት ነው። ጌታቸው ጥፋተኛ የተባለው ከአንድ አንድ ዓመት ከአምስት ወር በፊት በጋዜጣው በወጣ ዜና ምክንያት ነበር። በጋዜጣው ሪፖርተር አማካኝነት የተዘጋጀው ይኸው ዜና በመንበረ ፓትርያርክ ቅድስተ ማርያም ገዳም ተከናውኗል የተባለ የንብረትና የገንዘብ ምዝበራን የሚመለከት ነበር። ጋዜጣው ሁኔታውን ከሚያውቁና ከሰበካ ጉባኤ አባላት አገኘሁት ባለው መረጃና ሰነዶች ላይ ተመስርቶ ዜናውን እንደሰራ ቢገልጽም በቤተ ክርስቲያኒቱ ጠበቃ ክስ ቀርቦበታል። ዋና አዘጋጁ በወንጀል ሕግ በአንቀጽ 613 ስም ማጥፋትና የሐሰት ሐሜት በሚል የተቀመጠውን ተላልፏል በሚል ነበር የተከሰሰው። ሁለቱም ወገኖች የሰውና የሰነድ ማስረጃዎችን በማቅረብ በጉዳዩ ላይ ሲከራከሩ ቆይተዋል። የግራ ቀኝ ክርክሩን ሲያስተናግድ የቆየው ፍርድ ቤቱ ጋዜጠኛ ጌታቸው በዚሁ አንቀጽ ንዑስ ቁጥር ሶስት የተገለጸውንና ጥፋተኛው ወንጀሉን የፈጸመው በመልካም ስም ላይ ከባድ ጉዳት ለማድረስ በማሰብ እንደሆነ የሚለውን ጠቅሶ የጥፋተኝነት ብይን መስጠቱን የዋና አዘጋጁ ጠበቃ አቶ ባህይሉ ተስፋ ፋዬ ለዶቼቬሌ ትላንት ማምሻውን ገልጸዋል። የተቀጠረው ለፍርድ ነበር። ፍርድ ቤቱ ከሳሾች ያቀረቡትን ማስረጃ ማስተባበል አልቻለም በማለት ጥፋተኛ ብለውታል። ከሳሾችም እንዲሁ በጌታቸው በኩል እኛም የቅጣት ማቅለያዎችንና ማክበጃዎችን አቅርበናል። ቅጣቱን ለመወሰን ለህዳር ስድስት ተቀጥሯል። እስከዚያው ድረስ ግን ማረሚያ ቤት ይቆይ የሚል ትዕዛዝ ሰጥቶ ችሎቱ ተደምድሟል ብለዋል ጠበቃው። ትናንት በዋለው ችሎት በከሳሽ በኩል ማክበጃ ከማቅረብ በዘለለ የቅጣት አስተያየት አለመቅረቡን ጠበቃ በኃይሉ ይናገራሉ። ሆኖም የፍርድ ቤቱ ውሳኔ በጋዜጣው ላይ ታትሞ እንዲወጣ ትዕዛዝ እንዲሰጥላቸው ማመልከታቸውን ይገልጻሉ። ጌታቸው በተከሰሰበት አንቀጽ ጥፋተኛ የተባለ ተከሳሽ ከሶስት ወር የማያንስ ቀላል ስራትና መቀጮ እንደሚበየንበት የወንጀል ጉ ቢደነግግም አቶ ባይሉ ግን እስከ ሶስት ዓመት ሊፈረድበት እንደሚችል ያስረዳሉ። ቅጣቱ ከሶስት ወር የማያንስ ቀላል ስራት ነው። ይህ ማለት ከሦስት ወር እስከ ሶስት ዓመት ባለው ውስጥ ሊያርፍ ይችላል ማለት ነው። ስለዚህ ፍርድ ቤቱ በቀረበለት የቅጣት ማቅለያና ማክበዣ መስፈርት አድርጎ ካሰላ በኋላ በዚህ የጊዜ ማዕቀፍ ውስጥ ቅጣቱን ሊያሳርፍ ይችላል ይላሉ ጠበቃው። ጋዜጠኛ ጌታቸው ከትናንት በስቲያ ከችሎት በኋላ በወረዳ 9 ፖሊስ ጣቢያ የታሰረ ሲሆን የቅጣት ውሳኔውን በፍርድ ቤት እስከሚቀበል በእስር ወደሚቆይበት ቅሊንጦ የእስረኞች ማረሚያ ቤት ትላንት ተዛውረዋል። ከሶስት ቀናት በፊት በአሜሪካ ኤምባሲ በተዘጋጀ አንድ ዝግጅት ላይ ከጌታቸው ጋር ታድሞ የነበረው ጋዜጠኛ ኤልያስ ገብሩ ዋና አዘጋጁ እታሰራለሁ የሚል ስጋት እንደነበረበት ይገልጻል። እዚያ ላይ ረጅሙ ሰዓት ከዚህ ከክሱ ጋር በተገናኘ ነበር አሜሪካ ኤምባሲ ለነበርነው ሰዎች ሲነግረን የነበረው። ውስጡ ስጋት ነበር። ኢትዮጵያ ውስጥ በጋዜጠኝነት ምን አይነት ውሳኔ እንደሚሰጥ መገመት ይከብዳል። አያስቀጣም ያልከው ነገር ሰዎች ተቀተው ተፈርዶባቸው እስር ቤት አሉ። ያስቀጣል ያልከው ነገር ደግሞ ሰዎች ወይ ክሳቸው ሲቋረጥ ወይ በነጻ ሲወጡ ታያለ። እና ከኢህአዴግ ባህሪ አኳያ ምን አይነት ውሳኔ ለጋዜጠኛው እንደሚሰጥ መገመት ይከብዳል፣ ከዚያ በመነሳትም ይመስለኛል ስጋት አድሮበት የነበረው ሲል በወቅቱ የነበረውን የጌታቸውን ስሜት ይገልጻል። የጌታቸው መታሰር ዳፋው ለኢትዮ ምህዳር ህልውናም እንደሚተርፍ ኤልያስ ይናገራል። በተለያዩ ምክንያቶች ህትመቱ ሲቋረጥ የነበረው ኢትዮ ምህዳር ጋዜጣ የአስቸኳይ ጊዜ አዋጁን ተከትሎ አታሚ የማጣት አደጋ ተደቅኖበት እንደነበር ጌታቸው ከሁለት ሳምንት በፊት በፊት ለዶቼ ቬሌ በሰጠው ቃለ ምልልስ ገልጾ ነበር። ባለፈው ሳምንት ቅዳሜ ግን ተሳክቶለት ጋዜጣውን ለንባብ አብቅቷል። ከአብዛኛው የኢትዮ ምህዳር ሥራ ጀርባ የነበረው ዋና አዘጋጁ እንደመሆኑ ከእርሱ ከእስር በኋላ የጋዜጣው የወደፊት እጣ ፈንታ አጠያቂ እንደሆነ ኤልያስም ሆነ ጠበቃው አቶ በኃይሉ ይገልጻሉ ሲል ዶቼ ቬሌ የአማርኛ ቋንቋ አገልግሎት ክፍል ትላንት ማምሻውን ዘግቧል። የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ በፌዴራል ደረጃ የጀመረውን በጥልቀት የመታደስ እንቅስቃሴውን እስከ ቀበሌ ድረስ ማውረድ እንደሚጠበቅበት የተለያዩ የፖለቲካ ፓርቲዎች ገልጸዋል አገር አቀፍ የፖለቲካ ፓርቲዎች የጋራ ምክር ቤት መደበኛ ስብሰባቸውን ትናንት አካሂደዋል በጋራ ምክር ቤቱ የአገሪቷን ወቅታዊ ሁኔታ አስመልክቶ ኢህአዴግ እንደ ገዢ ፓርቲና እንደ መንግስት እያከናወናቸው ባሉ ሥራዎች ዙሪያ ማብራሪያ ቀርቦ ውይይት ተደርጎበታል ፓርቲዎቹ በዚሁ ጊዜ መንግስት በፌዴራል ደረጃ የሚያከናውናቸው ለውጦች በአዎንታ የገለጹት ሲሆን ለውጦቹ ውጤታማ እንዲሆኑ እስከ ታችኛው የአስተዳደር እርከን መውረድ ይኖርባቸዋል ነው ያሉት። የቅንጅት ለአንድነትና ለዲሞክራሲ ፓርቲ ተወካይ አቶ ደሳለኝ በሻ እንደተናገሩት ድርጅቱ ለተፈጠሩ ችግሮች በጎ መፍትሄዎችን አስቀምጧል። በመፍትሄዎቹ ዙሪያ ታች ወርዶ ከህዝቡ ጋር በመወያየት ለውጥ ማምጣት ይጠበቅበታል ነው ያሉት። የአዲስ ትውልድ ፓርቲ ተወካይ አቶ አለማየው ዘለቀ የመልካም አስተዳደር ችግሮችን ለመፍታት ገዢው ፓርቲ የጀመረው በጥልቀት የመታደስ ስራ ጠቃሚ መሆኑን ገልጸዋል። በመሆኑም በተገባው ቃል መሰረት ራሱን የማደስ እንቅስቃሴው በተግባር መጀመሩ የሚበረታታ ነው ብለውታል። ድርጅቱ ሁሉንም የአስተዳደር ከኖች እየፈተሸ እስከ ታች ድረስ ለውጥ መድረስ ካልቻለ ውጤታማ አይሆንም የሚል ስጋት እንዳላቸው የገለጹት የመላው ኢትዮጵያውያን ብሔራዊ እንቅስቃሴ ኃላፊ አቶ መሳፍንት ሽፈራው ናቸው። አቶ መሳፍንት ጥቂቶችን ብቻ መለወጥ የሚጠበቀውን ለውጥ ላያመጣ ስለሚችል የለውጥ ሂደቱ ሁሉንም ማካተት ይኖርበታል ይላሉ። በውይይቱ ላይ የኢህአዴግ ተወካይ አቶ ወረዳይ ሀላፎም እንዳብራሩት የህዝቡ የመልማት ፍላጎት ከፍተኛ መሆንና፣ የመንግስት አቅም ማነስ፣ የመልካም አስተዳደር ችግር መንሰራፋቱ ለተፈጠሩት ችግሮች ምክንያት ሆነዋል። የወጣቱ የሥራ አጥነት መጨመር፣ በውስጥም በውጭም ያሉ ጠላቶች ተባብረው የህዝቡን ጥያቄ ወዳልተፈለገ አቅጣጫ መውሰድ፣ እንዲሁም በህዝቦች መካከል ልዩነት የመፍጠር እንቅስቃሴዎች መደረጋቸው ደግሞ አባባሽ ምክንያቶች ነበሩ ብለዋል። አቶ ረዳይ ለነዚህ ችግሮች እንደ መንግስትና ገዢ ፓርቲ ራሱን በጥልቀት እያደሰ መሆኑን አውስተው በየደረጃው ውይይቶች በማካሄድ መሰረታዊ ለውጦች እንደሚደረጉ ጠቁመዋል። ለውጡም ከላይ ጀምሮ እስከ ታችኛው የአስተዳደር እርከን ድረስ በተያያዘላቸው መርሃ ግብር መሰረት እየተከናወኑ መሆናቸውን ነው አቶ ረዳይ አስረዱት ሲል ኢዚያ ዘግበዋል። በኦሮሚያ ክልል የሚገኙ የልማት ተነሺዎችን የተመለከተ ጥናት እየተካሄደ እንደሚገኝ ተነግሯል። ጥናቱ የልማት ተነሺዎቹ ስላሉበት ሁኔታና ሊደረግላቸው በሚገባ ድጋፍ ላይ ያተኮረ እንደሆነ ሰምተናል። ለናሙና በተመረጡና በለገጣፎ እንዲሁም ዱከም ከተሞች በሚገኙ የልማት ተነሺዎች ላይ እየተካሄደ ያለ ጥናት ነው ተብሏል። ወሬውን የኦሮሚያ ልማት ተነሺዎች ጉዳይ ኤጀንሲ ዋና ዳይሬክተር አቶ አብርሃም ፍሬው ነግረውናል። በጥናቱ ከዚህ በፊት የነበሩ ማት ተነሺዎች በምን ሁኔታ ላይ ይገኛሉ የሚለው ይለያል ብለዋል። ውጤቱን መሰረት በማድረግም ሊሰጣቸው የሚገባው ድጋፍ እንደሚወሰንም ነግረውናል። ጥናቱ ከተነሺዎቹ በተገኘው መሬት ልማት እያከናወኑ ያሉ ባለሀብቶች እንደሚጨምር ሰምተናል። አቶ አብርሃም ባለሀብቶቹ በልማታቸው የአካባቢውን ማህበረሰብ ምን ያህል ተጠቃሚ እያደረጉ ነው የሚለውን ይለያል ብለዋል። እየተካሄደ ያለው ጥናት ከሶስት ሳምንት በኋላ ይጠናቀቃል ተብሏል። ኤጀንሲው የልማት ተነሺዎች የተሰጣቸውን የአስር አመት ካሳ ህይወታቸውን ማስቀጠል በሚያስችል ስራ ላይ እንዲያውሉም ድጋፍ አድርጋለሁ ብሏል። የልማት ተነሺ መሆናቸውን የሚያሳይ ማስረጃ አቅርቡ የሚለው የቀደመ አሰራርም ከዚህ በኋላ እንደማይኖር ይፋ አድርጓል። ተነሺዎቹን በራሱ መንገድ እንደሚለይ ነው እወቁልኝ ያለው ሲል ሸገር ኤፍኤም 102.1 ዘግቧል። በመጨረሻም የኢትዮጵያ አትሌቲክስ ፌዴሬሽን ባለፉት አራት ዓመታት በዓለምና በአህጉር አቀፍ ውድድሮች 337 ሜዳሊያዎችን ማስገኘቱን አስታውቋል። ፌዴሬሽኑ ሃያኛ መደበኛ ጠቅላላ ጉባኤውን ከትላንት ጀምሮ በአዲስ አበባ እያካሄደ ነው። የፌዴሬሽኑ ፕሬዚደንት አቶ አለባቸው ንጉሴ በጉባኤው መክፈቻ እንደገለጹት ከ25 ዓ ም ጀምሮ ባለፉት አራት ዓመታት በአህጉር አቀፍ ውድድሮች 379 አትሌቶች ተሳትፈው የተሰለፈው 143 ሜዳሊያዎች አስገኝተዋል። ከነዚህ መካከል 42 ወርቅ፣ 59 ብርና 42 የነሐስ ሜዳሊያዎች ናቸው። በተመሳሳይ ባለም አቀፍ የውድድር መድረኮች 308 አትሌቶችን አሳትፎ 43 የወርቅ፣ 108 የብርና 45 የነሐስ በድምሩ 194 ሜዳሊያዎችን መገኘቱን ተናግረዋል። ለዚሁ ስኬት 184 ነጥብ 93 ሚሊዮን ብር ካዓለም አቀፉ የአትሌቲክስ ፌዴሬሽን ከመንግስትና ከስፖንሰሮች በመሰብሰብ ስራ ላይ መዋሉንም አስረድተዋል። የኢፌዴሪ ወጣቶችና ስፖርት ሚኒስቴር የስፖርት ዘርፍ ሚኒስትር ዴታ አቶ አምበሳው እኒየው በበኩላቸው መንግስት ለስፖርቱ በሰጠው ትኩረት በልማቱ ከፍተኛ ለውጥ እያመጣ መሆኑን ገልጸዋል። በተለያዩ አካላት ለዘርፉ ይሰጥ የነበረው ዝቅተኛ አመለካከት ተቀይሮ በአገሪቱ ፈጣን ለውጥ እያመጡ ካሉ ዘርፎች አንዱ መሆን ችሏል ነው ያሉት። ፌዴሬሽኑ ለአሰልጣኞች ስልጠና በመስጠት የማዘውተሪያ ስፍራዎችን በማስፋፋትና የማሰልጠ ኛ ማዕከላትን በመገንባት በርካታ አትሌቶች በዓለም አቀፍ ውድድሮች ላይ እንዲሳተፉ ማድረጉ በጠንካራ ጎን ተነስተዋል። በሪዮ ኦሎምፒክ ዝቅተኛ ውጤት ማስመዝገብ፣ በአትሌቶች ጥብቅ የሆነ ቁጥጥርና ክትትል አለማድረግ በጉባኤው ከተነሱ ደካማ ጎኖች የሚጠቀሱ ናቸው። በመካሄድ ላይ ያለው ይኸው ጠቅላላ ጉባኤ ለየት የሚያደርገው ሁሉም ክልሎችና የከተማ አስተዳደሮች ተወካዮቻቸው በተገኙበት በቀጣይ አራት ዓመታት አትሌቲክሱን የሚያስተዳድሩ የስራ አስፈጻሚ አባላት የሚመ ርጡበት መሆኑ ነው። ከክልሎችና ከከተማ አስተዳደሮች በተጨማሪ የአትሌቲክስ ማኅበር በሁለቱም ፆታ የአሰልጣኞች እንዲሁም የዳኞች ማኅበር በተወካዮቻቸው አማካኝነት ድምፃቸውን እንደሚሰጡ ይጠበቃል። የኢትዮጵያ አትሌቲክስ ፌዴሬሽን በ1941 ዓ ም ነበር የተቋቋመው ሲል ኢዜአ ዘግቧል። የድሬቲዩብ የማለዳ ወሬዎቻችን እኒ ነበሩ። መልካም ቀን ይሁንላችሁ።